በእርግጥ አጋጣሚ ያው የምኖርበት ያው ጎዳና ላይፍ ነው። ሁ እንዴት ነው መኖር የምንችለው? እኛ ምግብ ጠይቄን እኮ እኮ መጥቀብ የማንችልበት ሰዓት ላይ ነው ያለው። እኔ በፎቶ ላይ ብቻ ነው ያየሁት ኢየሱስ ክርስቶስ በቃ ያደሳል ተብሎ እንደዚህ እንትን ያየሁት እንጂ እኔ በእንትን አንስቶት ማለት ነው። በአካል ግን ሳነሱ ግን ባየው በጣም ደስ ይለኛል። ሰርሙ ይባላል። እሺ የአምቦ ልጅ ነው። አዲሱ መናራ አካባቢ ላይ ተወልዶ ያደገ ልጅ ነው። በተለይ እራሱ ይይዛል ተብሎ

ውሃ አኮርድ ላለ ስገባ በእርግጥ አጋጣሚ ያው ምኖርበት ያው ጎዳና ላይፍ ነው። ጎዳና ላይፍ ላይ ደሞ ስኖር ደሞ ያው ፖሊሶች ሲያሰግሩን፣ በእርግጥ ያው ፖሊሶች ሲያሰግሩን ደግሞ እንዴት ነው መኖር የምንችለው እኛ? ምግብ ጠይቀን እኮ እኮ ለመጥገብ የማንችልበት ሰዓት ላይ ነው ያለነው። በምን ምክንያት ነው ወደ ጎዳና ያወጣው እ በምን ምክንያት ነው

ግን ኮሮና ስመጣ ደግሞ ቤቱ ተዘጋ። ኮሮና በሚለው ምክንያት ወደዚኛ ወረዚ ምን ነበር የሚባል ወረቀት ፋብሪካ የካት ወረቀት ፋብሪካ ጋር ወጣሁ። የካት ወረቀት ነው ጋር ተኛው እዛ ውስጥ ተኛ። እንዴት ነው በቃ ፖሊሶቹ መልካም ነበሩ። በዛ ሳታቃል። ከዛ ስመለስ እንዴት ነው አርቄን ገለብጥ ገለብጥና መጥቼ በየቦታ መኛት ጀምረው። ስራው እንዴት ነው ስራው የሚያመቻች ሰው የለም። ያው በየቀኑ ጠይቃል፣ ሀ ብር ሰጣል፣ አንሳ ብር ምናምን ትቀበልና ወዳ እንዴት ነው አሁን። እኛ ግን ወደ ስራ መግባት አሁም ሰራ ደስ ይለል በጣም እና ላይ በጣም ብዙ ዘማሪ እግዚአብሔር አቡ የራሴ ተመስገን የሚለው መጽሐፍ የጻፍኩ ነው። በዚህ ሰዓት ላይ የጻፍኩ ነው። አዎ የሚበረታታኝ ሰው ግን የለም የለም። ማንም የሚያበረታታኝ ሰው ባገኝ ግን በዚህ ሰዓት ላይ በቃ የራሴ አሁን ሱስ የሚቆመው እንዴት ነው አሁን እዚህ ጋር ውጭ ላይ የተኛ ጎዳና የኖር የራሴ ሱስ ማቆም ማለት በጣም ይከብዳል። ግን ከጎን የሆነው ግን የሆነ ሰው በቃ አይዞ ወንድም ብኖር ወንድም ብኖር ማለት ነው ልንገረ ወንድም ብቻ ሳይሆን ምንም ባዳ አይደለም። ባዳ እዚህ ዓለም ላይ የለም። ስጀመር አይዞ ብሎ ከጎን ና ወንድም ብሎ እንደዚህ የሚያነሳ በፎቶ ላይ ብቻ ነው ያየሁት። የሱስ ክርስቶስ በቃ ያደሳል ተብሎ እንደዚህ እንትን አንስቶት ማለት ነው። በአካል ግን ሳነሱ ግን ባዩ በጣም ደስ ይለኛል። ለምን ግን ለመጀመሪያ ግን አንድ ስራ ቢሰሩ ሌላ ሰው ደሞ ይነሳል። ታውቃለህ? አዎ፣ እግዚአብሔር ትክክል ነው። በእርግጥ ስራ ይነሳል፣ ሰው ልጅ ደሞ ወድቆ ይነሳል። ምንም ማለት አለው። አሁን ኖርማሊ መዘመር ትፈልጋለህ? የራስን መጻፍ እየጻፍኩ ነው። የሚያበረታታ ሰው ትፈልጋለህ? አገሬን ፍለጋ ምለው እርኢሶች አላቸው